በዚህ ዓመት አብደላህ ከባለቤቱ ጋር በመሆን ግዴታ የሆነውን የሐጅ ሥነ ሥርዓት ለመፈጸም ወደ መካ ሊያቀኑ ነው። ያደረጉት ያሰቡት የሐጅ ዓይነት ደግሞ ተመቶ ይባላል። ሌሎቹ የሐጅ ዓይነቶች ደግሞ ኪራንና ኢፍራድ በመባል ይታወቃሉ። በጉዟቸው ላይ ሳሉ የአውሮፕላን አብራሪዎች አውሮፕላኑ የሐጅ ክልል ሥር መግባቱን አሳወቁ። በመሆኑም አብደላህ ለኢህራም ለመዘጋጀት ተነሳ። ለሐጅና ዑምራ ንያ የሚጀመርባቸው የተመረጡ አምስት ቦታዎች ያሉ ሲሆን ቦታዎቹን በቸልተኝነት ማለፍ ፈጽሞ የተከለከለ ነው። ቦታዎቹ አብያሩል አሊ፣ ራቢር፣ አሰይዱል ከቢር፣ አሰዓዲያ፣ ዛቱ ዒርቅ ናቸው። ነገር ግን መኖሪያ ቦታው ከእነዚህ ቦታዎች ወደ መካ የቀረበ የሆነ ሰው የኢህራም ቦታው መኖሪያ አካባቢ ይሆናል። የኢህራም ቦታ የደረሰ ሐጅ አድራጊ ማድረግ ሱና ይሆንለታል በብብትና ብልት ዙሪያ የሚገኙ ጸጉሮችን ማንሳት፣ ጥፍርን መቁረጥና ሰውነትን መታጠብ፣ የኢህራም ልብስን ሳያስነኩ አካልን ሽቶ መቀባት በዚያም ሐጅ አድራጊው

ለበይከ ዑምረተን ወሐጀን ይላል። እነሆ ዓብደላህ ከሌሎች ሁጃጆች ጋር በመሆን ተልቢያውን ማሰማት ቀጠለ። ከዛም አብደላህ ሐጅን ሊያበላሹ የሚችሉ ነገሮችን ማሰብ ጀመረ። በሰውነት ላይ ያለን ፀጉርና ጥፍርን ማንሳት የተከለከለ ነው። ሰውነትንና የኢህራም ልብስን ሽቶ መቀባት የተከለከለ ነው። ጭንቅላትን መሸፈን የተከለከለ ነው። በሰውነት ልክ የተሰፋ ልብስ መልበስ የተከለከለ ነው። ከባለቤት ጋር በስሜት መነካካትም ሆነ ግንኙነት ማድረግ የተከለከለ ነው። ማጨትም ሆነ ኒካህ ማሰብ የተከለከለ ነው። እንስሳትን ማባረርም ሆነ ማደን የተከለከለ ነው። እነሆ አውሮፕላኗ መካ ታደርሳለች። አብደላህ ከባለቤቱ ጋር በመሆን ወደ ከዓባ ምሩ። ወደ ከዓባም በተጠጉ ጊዜ ተልቢያቸውን በማቆም ሐጀረል አስወድ ወደሚገኝበት የከዓባ ማዕዘን ዞሩ። ከዚያም አብደላህ የቀኝ ትከሻው ላይ ያለውን የፎጣ ጫፍ በማንሳት የቀኝ እጅ በብብቱ ውስጥ አደረገው። ይህም ኢትባዕ በመባል የሚታወቀው የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው። ሀጀር አልአስወድ ጋር በደረሱም ጊዜ በሰዎች መካከል ከባድ የሆነ መገፋፋትን ላለመፍጠር ሁለቱም ወደ ሀጀር አልአስወድ እጃቸውን በማንሳት ብቻ ተብቃቁ። ጠዋፋቸውንም ከሀጀር አልአስወድ ጀመሩ። ጠዋፍም ሰባት ዙር ያለው ሲሆን ከሀጀረ ላስወድ ተጀምሮ ሀጀረ ላስወድ ጋር የሚያበቃ ነው የጠዋፍ ወቅትም ሀጅ አድራጊው የፈለገውን ዚክርና ዱዓ ማድረግ ይችላል አብደላህ ከሀጀረ ላስወድ በፊት ያለው ማዕዘን ጋር ትይዩ በሆነ ጊዜ ከቻለ ማዕዘኑን ሳይስመው በእጁ መንካት ካልቻለ ደግሞ ምንም አይነት የእጅ ጥቆማ ሳያደርግ ማለፍ እንዳለበት ጠንቅቆ ያውቃል በዚህ ጊዜ ይህንን ማለት ሱና ነው

የጠዋፍ ሁለት ረካ የሚባለውን ለመፈጸም ወደ መቃመ ኢብራሂም ጀርባ ሄደ። ሰላታቸውን እንዳጠናቀቁ አብደላህ ከባለቤቱ ጋር ወደ መስዓ አመሩ። ከዘምዘም ውሃ ተጎነጩ። ይህም የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ወደ ሶፋ በሚወስደው በር አድርገውም ወደ ሶፋ ተራራ ወጡ። ይህም የረሱል ሰለላሁ ዐለይሂ ወሰለም ሱና ነው። ወደ ሶፋ በሚወስደው በር አድርገውም ወደ ሶፋ ተራራ ወጡ። በሚወጡበትም ጊዜ ይህንን የቁርአን አንቀጽ እየቀሩ ነበር። ፊታቸውንም ወደ ከዓባ በማዞር ዱዓ ማድረግ ቀጠሉ። እዚያም ከሶፋ በመውረድ ወደ መርዋ ጉዟቸውን አንድ ብለው በእርምጃ ጀመሩ። በጉዟቸውም የቻሉትን ዱዓና አዝካር ያደርጉ ነበር። መርዋ በደረሱ ጊዜ ከቁርአን አንቀጽ ሰፋ ላይ ያደረጉትን ስርዓቶች ሁሉ ፈጸሙ በዚህም ከሰባቱ ዙሮች የመጀመሪያውን አጠናቀቁ ማለት ነው ከዚያም ወደ ሰፋ የመጀመሪያውን አይነት ስነስርዓት እየፈጸሙ ተመለሱ በዚህም መልኩ ሰባቱን ዙሮች አጠናቀቁ ከዚያም አንዳች ነገር ሳይናገሩ ወደ መርዋ ወጡ በዚህም ሰዓያቸውን አጠናቀቁ ማለት ነው ከሰዒ በኋላም አብደላህ ሙሉ ፀጉሩን አሳጠረ ባለቤቱ ደግሞ ከሁሉም የፀጉሮቿ ክፍሎች የጣቷን ራስ የሚያክል በማሳጠር ተቃቃች። በዚህም ከኢህራም ስነ ስርዓታቸው ተፈቱ። የዙር ሂጃውር ስምንተኛው ቀን እስኪደርስም ድረስ መካ ውስጥ ቆዩ። ነገር ግን ሙፍሪድ ወይንም ካሪን የሆነ ሐጅ አድራጊ ከኢህራም መፈታት አይፈቀድለትም። የዙር ሂጃ ስምንተኛው ቀን እስኪደርስ ድረስ መካ ውስጥ በኢህራም መቆየት ይኖርበታል። የሐጅ የመጀመሪያው ቀን የሆነው የወሙተርውያ በመባል የሚታወቀው የዙል ሂጃ ስምንተኛው ቀን ሲሆንም አብደላህና ባለቤቱ ከመካ ኢህራም አድርገው ከዙሁር በፊት ወደ ሚና አቀኑ። ዙሁርንም አሳጥረው በወቅቱ ሁለት ረካ ሰገዱ። አስርንም ወቅቱ ሲገባ አሳጥረው ሁለት ረካ ሰገዱ። መግሪብንም በወቅቱ ሰገዱ። ዒሻንም አሳጥረው በወቅቱ ሰገዱ። ሌሊቱንም እዛው በማሳለፍ የዘጠነኛውን ቀን ፈጅር እዛው ሰገዱ። ፈጅርንም እንደሰገዱ በቀጥታ አረፋ ላይ ለመቆም ወደ አረፋ ተራራዎች አቀኑ። አረፋ ሁሉም ቦታ ላይ መቆም ይቻላል። በላጩ ግን ከጀበላ ራሕማ ስር የሚገኘው ሰኽረተል ኪባር በመባል የሚታወቀው ቦታ ላይ መቆም ነው። ምክንያቱም ረሱል ሰለ አላሁ አለህ ወሰለም የቆሙበት ቦታ ስለሆነ ነው። ነገር ግን ግፊቱና መጨናነቁ ከፍተኛ ስለሆነ እና አብደላህ እዚያ ቦታ ላይ መቆም አልቻሉም።

ሁሉም ዱዓ የሚደረግባቸው ቦታዎች ናቸው። ከዚያም በጀምረተል ዐቀባ ጠጠር ለመወርወር ወደ ሚና ቀኑ። ይህም ጀምረተል ኩብራ በመባል ይታወቃል። ከመሄዳቸው በፊት ዓብደላህ ለራሱና ለባል ከሽምብራ ፍሬ በጥቂቱ ከፍ ያሉ ሰባት ጠጠሮችን በመልቀም አዘጋጀ። እዛም በደረሱ ጊዜ ወደ ጀምረተል ዐቀባ በመሄድ ሰባቱን ጠጠሮች አከታትለው ወረወሩ። በእያንዳንዱ ውርወራቸው አላሁ አክበር ይሉ ነበር። ከጠጠር ውርወራ በኋላ ሃዲ በመባል የሚታወቀውን የሞከት ማረድ ስነ ስርዓት ፈፀሙ ፈጸሙ። ይህም ግዴታነቱ ሙተመትዕና ቃሪን በሆነ ሐጅ አድራጊ ላይ ብቻ ነው። ለወንድ ሐጅ አድራጊ ፀጉሩን ማሳጠብ ወይንም መላጨት ስለሚችል አብደላህ ፀጉሩን ተላጨድ፣ ባለቤቱ ደግሞ ከፀጉሯ ዙሪያ አሳጠረች። ከዚያም ወደ መካ በመመለስ ከዕባ ዙሪያ ሰባት ዙር ጠዋፍ አደረጉ። በዚህ ጠዋፍ ወቅትም ቀኝ ትከሻን መግለጽ ወይም ኢጥባዕ አይፈቀድም። ከዚያም የጠዋፍ ሁለት ረከዓዎችን ሰግደው ሰዓይ በመባል የሚታወቀውን በሶፋና መርዋ የመመላለስ ስነስርዓት ፈፀሙ። የኢፍራድና ቃሪን ሐጅ ስነስርዓት ፈፃሚዎች ጠዋፉል ቁዱም ባደረጉ ጊዜ ሰዓይም አድርገው ከነበር አሁን ሰዓይ የመፈፀም ግዴታ የለባቸውም። ከአስረኛው ቀን በኋላ አብደላህና ባለቤቱ ሶስቱን የአያ መተሽ ለሊቶችን እዛው ለማሳለፍ ወደ ሚና ተመለሱ። በእነዚህም ቀናቶች በየዕለቱ ሶስት የጠጠር መወርወሪያ ቦታዎች ላይ ጠጠሮችን ይወረውሩ ነበር። ከትንሿ መወርወሪያ በመጀመር ልክ ጀምራት አላቀባ ላይ እንዳደረጉት ሰባት ጠጠሮችን ይወረውራሉ። እንደጨረሱም ወደ ቂብላ በመዞር ዱዓ ያደርጋሉ። ከዚያም ወደ መካከለኛ መወርወሪያ ላይ በመሄድ ተመሳሳይ ተግባርን ይፈጽማሉ። በስተመጨረሻም ጀምራት አላቀባ ላይ በመሄድ እንዲሁ ተመሳሳይ ተግባርን ይፈጽማሉ። የአያ መተሽሪቅ ስነ ስርዓት ሲጠናቀቅ አብደላህና ባለቤቱ የሐጅ ስነ ስርዓታቸውን ጨረሱ ማለት ነው። ለመጨረሻ ጊዜ የሰሩት ስራ በጥንታዊው ቤት በካዕባ ዙሪያ ጠዋፍ ማድረግ ነበር። ይህም የመሰናበቻ ጠዋፍ ነው።